ተረዳሽ፣ እሷ በሄደችበት ልክ አንድ ክብሪት በቂ ነው። ለነሱ ቤት ምናምን እያንዳንዱ ይቀርዳል። እኛ ኦሮሞ ነን እኛ ሳምሪን ብትሆን ደግሞ ነው ብልሽ፣ ሳምሪን ብትሆን እኛ የምንኖረው ኢማራት ላይ ነው፣ እኔም ያለሁት ኢማራት ነው። ፎቶ ይለጥፋ ብታወራ ኖሮ እንዴት እንደምከሳት አሳያት ነበር። ያባሻርለ ስሜም ሜሽን አርጋ ስሜን ጠርታ፣ የዲሞናሆነ ነገር ጠርታ እህቷ እንደዚህ ናት ምናምን እኔ ወጥቼ አልተናገርኩም። ገባሽ፣ በእሷ ጉዳይ አንድ ነገር የሚለየ ሀገርሽ የአረብ ሀገርን እስር ቤት ሌዝቢያን ባለችው እናቴ ትሙት ልቀሳት ሂጅ ነበር ደውዬ እያለመልኩሽም ዲቦራ የሀገር ልጅ ናት ተብዬ አዎ፣ የሀገር ሳምሪ መሲ ስሚኝ። ሲቀጥል ደግሞ የእነሱ ቤተሰብ እንኳን ሲሞት የእኔ አክስቶች ሄደው ለቅሶ የምንቀባበር ሰዎች እንደዚህ የምንባባል ሰዎች ነበርን ስለተባልን ወጣቹ ሰው በተናገረበት ሰው ባለጌ በሆነበት ልክ ማንም ሰው ባለጌ መሆን አይከብደው። ማንም ሰው ነምልሽ ለመሳደብ አይምሮሽን ማደደብ ነምቀደም ለመሳደብ አይምሮ ማደደብ ነሲኖርእሳ በተናገረችበት ልክ ማለት ነው። በነገራችን ላይ ቅድም ሳምሪ ወንድሟንም ስታስገባው ቤዚ አንድ ላይ ምንበላ ምንቀባበር ሀዘን ምንደራረስለን እነዚህ ወጣቶች ኢሞሽናል ሆነ የሆነ ነገር ቢደረግ ጥሩ አይደለም አሁንም እኔ ዲቦራ ያንን ቃላት ከተናገረች፣ አስራ አራት ሺህ ሰው አላት አለ ዲቦራ። ልምረጣ ወያጦቼ፣ እኔ ራሴ ቅርታ ጠይቃታለሁ። እኔ በዌልቸር አያቷ ምናምን አይነት ወሬ በፍጹም አላወራውም። መሲ ለመሰለሽልሽልሽልጫጫዲዮ ክፈችና አሳይ መረጃው ቪዲዮ ክፈችና አሳይ መረጃውን፣ ቶሎ በይ። ሌላ ነገር አሁን ዝም በይ፣ ማንም እንዳያወራ ቪዲዮ ከፍታ ታሳይ በጣም የተከበረ ቤተሰብ ወንድሜ ሳይቀር እኛ ቤት ጥበቃ ነበር። ስልክ ከመጨረሻው ስሙት። ይኸው ሙሄ ማለት ልንገርሽ፣ መሲ ሙሄ ማለት የኔ አጎት እንጂ ወንድሜ አይደል። እንስማው፣ ቪዲዮን እንስማው። ሳምሪ አባቴ ዛሬ አባቶች ቀኑ አይደል? አባቴን አይኑን አያሳይ ብላችሁ አባቴን አይኑን አያሳይ ብቻ። ወንድምሽ እኛ ቤት ነበር የሚሰራ። በጣም ብዙ ታከራቷል፣ ዋጋ ከፍሏል። ወንድምሽን አግሹ። ዲስማች አቤኔዘር የሚባል እንትና ይባል እከሌ ይባል እትን ይባል እያልሽ ስለ ሰው ሕይወት ከምትተነትኝ፣ ማ የምረ ነው የምልሽ ከምትተነትኝ፣ የአብዱ ልጅ ግልጫይ ከምትተነትኝ፣ ዲስማች የሰውን ሕይወት የራስሽን ሕይወት ይኔ ቆንጆ ወንድምሽን እርጁ። ወንድምሽ ችግር ውስጥ ነው ያለው፣ እርጁ እና ምንድን ነው ያልሽ? መጨረሻ ላይ በጦንቃ ያልሽ፣ በጦንቃ አትመኝ። አታምንም፣ ታምናለች። ይሄንንም አንዴ ሳምሪ ዲቦ በማታምኝ ብላለች፣ ብላለች። ዲቦራን እንደ እኔ ያለችውን ታውቃለች። ራሷ ሪከርድ ያውታ። እኔ ደግሞ አሁን ለምሳሌ ዲቦራ መረጃ መጣች። እናቴ ትላም ሸርሙጣ ተብላለች አለች። አረን ቪዲዮ ስላት ቪዲዮ አሰማች። አንቺም ደግሞ ዲቦራ፣ እንደዚህ አያቶቻችን ያንቺም የሚውላቸውንም አንድ ስለሆነ የተናገረችበትን ቪዲዮ አምጪ እንዴ። አሁን እኮ እኔ እኮ ይኸውልሽ ወንድሟ እኛ ቤት ይሰራ ነበር ይሰራ ነበር። አሁንም እደግመዋለሁ፣ እኛ ቤት ይሰራ ነበር፣ እኛ ቤት ይሰራ ነበር ወንድሟ እንደ ቤተሰብ እንደ ይሰራ ነበር። እኛ ቤት ወደ አባቴ በጣም ነው የሚግባቡት። እስቲ በጣም ይሰራ ነበር። ውሸት እኮ ምን ጉዴ ይፈላ። ውሸት እኮ አይደለም። አሁንም ደግመዋለሁ። ለዛውም በፍቅር ነው የነገርኳት። የኔ ማር ታረጋጊ ተናግረሻል ዲቦ ብሪጅስቶን አሁን ሳምሪ ልታገኘው አልቻለች። ማ ቪዲዮን ሰው ቤዛ ደግሞ ተወካ አይደለ ቤዛ አለ ብላለች። ቤዛ ታምታው ቤዛ ታምታው እናንተ ጋር አልአሊ ቤዝ የተረዳሁት ምን መሰለች እግዚአብሔር እጃቸውን ይቁረጠውና እነዚህ ሞድሬተሮች መጥተው ለሳምሪ ጽፈውላት እነዚህ ኮመንታተሮች መጥተው ጽፈውላት ከሆነ ይህን ነገር ቤዛ ሰምቻለሁ ብላለች። ማቱ ነገር ካለ ሪሰርንትበ ዲቦ ይቅርታ ጠቃለች። እኔ እኔ ከጅምር እስከ ጭርሱ ላይቭ ላይ ነበርኩኝ ቁጭ ብዬ ዲቦራን እያዳመጥኳት ነው። ምንም አልጻፍኩላትም፣ ግን ከፍቼ ቁጭ ብዬ እያየውን ወንድሞቼን ሁላ እንደውም ሼር አደረኩላቸው እና አረ ምንድን ነው የጆን ልጅ እኮ ወደ አልሆነ ነገር እየሄደች ነው። ቤት ውስጥ እየተሳደበች ነው። ፋዘር ደግሞ አባቴ እዚህ ጋር ደግሞ ምን ያደርግ። እነሱ ሁለቱ እንደፈለጉ እንደፈለጉ ይሁኑ። ስሚ፣ ኮሜንት ላይ አባቷ እንደውም እንደዚህ ነው ብለው ሲጽፉ አልኩ፣ እኔ እንደዚህ አይነት ነገር አልናገርም ነው ያልኩት። አረ ሪከርድ አምጪ በእናትሽ፣ ሴትዮ ዝም ብለሽ ብለሻል ብለሻል አትበይም፣ አምጪ እንደዛ ደግሞ ካልሻንቺ ያውልሽ እኔ ዲቦራ እንደዛ ተናግራ ከሆነ እናቴን ሰድባለች ብላለች። ቆይ እንጠይቃት። ዲቦ ዝም በቃ። ቤዚ ይኸውልሽ፣ ሳምሬ የተናገረችውንም እሷም የተናገሩትን የሁለቱም እኮ ስህተት ነው ብለን እንድናልፍና ወደ ሰላሙ እንድንመጣ እኮ ቤዚ አሁን ቤዚን በጣም ኢሞሽናል ያደረገች ይሄ አሁን ቤዚ አያታችንን እንትና ተናገረች ነው እኔ ቤዚ እግዚአብሔርን ነው የምልሽ፣ ኪውን ጋ ሄጄ ታክሲ ይዤ የዛሬ ላይቫን ሙሉን አስወጣታለሁ፣ ከፈለግሽ ሙሉን። ጤና ይስጥልኝ፣ እንዴት ናቸው? አንድ ልናገር እና ጠዋት ስራ ገቢ ስለሆንኩኝ አንድ ላወራ፣ ይቅርታ። ያም አለ ይህም አለ፣ ሁለቱንም ወደ ሶሉሽን መፍጠር ይሻላል። ማለት ያም ያለውን አለ፣ ይሄኛውም ያለውን አለ። ነገር ግን አሁን እኛ የምንፈልገው ሰላም ነው። ስለዚህ ዲቦራም አትፈተሻል፣ ሳምሪም አትፈታለች። በመጀመሪያ ደረጃ ወንድሜ ወንድሜ ፋይሰል እየሰማኝ ከሆነ መረጃ ይምጣልኝ። አሁን እኔ የምፈልገው ኖ ኖ ኖ። ሰላሙ ምናምን ትሆ እና እርዳታ ለ ምናምን ብላችሁ ርቀት ሄዳችኋል። ኖ ኖ ኖ፣ መረጃ ፈልጋለሁ። ቢካስ እኔ እንደዛ ያላችሁበትን ህግ ጋይዞ ስለሚሄድ መረጃ ስለምፈልግ ነው። አሁን እኔ ለአሺ ህግ አጥንዶም ዲቦራ አንቺ ህግ አያስፈልግም። ተከባበሪ፣ ና አውሪ እንጂ። ዋ ማንሽ ዲቦ እኔ ቅድምማ የገባሁት አንቺም ተይ አንቺም ተይ ልል ነው በመሀከላቸው የገባሁት። እሺ ግን ወንድሜ አንዴ ግን መረጃ ይመጣልኝ አሁን የተሳደብኩበት መረጃን እየፈለግኩ ነው ያለሁት እኔ። አይ ተይው ይመጣልኛል። ኖ አልተውም፣ ስለማልተው መረጃ መምጣት አለ። መሸነፍ እኮ አዋቂነት እኮ ነው። አይ መሸነፍ አይደለም። ይኸውልህ እኔ ስለማለካ ብለሻል። ለምን ተዋሻልሽ አንቺ? ቀዳዳ ብለሻል መስ ብላለች። ደምሪ መረጃ ካለሽ ሳምሪ፣ ሳምሪ ተጣሪ፣ ሆይ አንደኛ ነገር ብላለች። ለምሳሌ እኔ ኪሁን ብላለች ስትሉ፣ መረጃ ጠየኳቸሁ መረጃ ስጦይ። ኪሁንን እኔ ልርገጣት እያልኳቸሁ እኮ ነው። ሳምሪ፣ እኔ እረግጣታለሁ ኪሁንን፣ እመቤቴን ነው ወራንድ ረጋሻል ብላ ትሳደባለች እንዴ? ምሪክ እየሰማሽን ለ ብላ በቃል አይደለም መቼስ ቲክቶክ ላይ አይደለም ተናግረ ስናስነጥስ ሪከርድ ይደረጋል አይደለ? ስናስነጥስ አይደለም፣ ይሄ ጥብስ ወሬ ተገኝቶ አይደለም፣ ሪከርዶች ከዚህ እና ከዚህ በቤታችን ከፍተና

አንቺም ያጠፋሁት ያጠፋሁት ነገር ካለ ይቅርታ፣ እሷም ያጠፋሁት ነገር ካለ ይሄ ነገር ይቅርታ በስልፉት እኔ እኔ ወንድሟ እኛ ጋር ይሰራል ማለት ጥፋት አይደለም። ሊከስ ስለሚሰራ ስለነበር ጥፋት አይደለም። ይቅርታ ልጠይቅም በሱ ተረዳሽ። በቃ ችግር የለው ማንቻጠይቃለን። እናት አባቷን የሰደብኩበት ሲመጣልኝ እኔ ተንበርክኬ ነው ይቅርታ የምጠይቀው፣ ቆሜም አይደለም። እኔ ለሁለታችሁም ይቅርታ ለዲቦም የቆሻሻ ልጆች እና ድንጋይ ታስበላችሁ ብታስወጡኝ ማለት ነው፣ ብታስወጡኝ። የቆሻሻ ልጆች እዚህ ጋር ትላልቅ ሰዎች ትቁጭ ብለን፣ እባካችሁ አትሳደው። እባካችሁ ስድብ አግባብ አይደለም። እባካችሁ እና ለሁለታችሁም እኔ ይቅርታ ለዲቦራም፣ ለሳምሪ ለሰሚራም ሆነ ለዲቦራ ቅርብ ሰው ነኝ። እባካችሁ ለሁለታችሁ እኔ ይቅርታ ከነ ቤተሰቦቻችሁ ለተፈጠረው ነገር በጣም ይቅርታ ጎንበስ ብዬ። ስለዚህ ሰላም እንፍጠር፣ ሰላም እንኑር። እዚህ ጋ እናቶቻችን የሉ፣ አባቶቻችን የሉ። እዚህ ያለ ነው ስደት ነን። ስለዚህ አንቺ ለአንቺ፣ አንቺ ለእኔ እንደዛ ተደጋግፈን ነው እየኖረ ነው ያለ። ነው ረዥም ዓመት ቁጭ ብለናል። እስከ ዛሬ ወደ ሀገራችን ያልገባን ሰዎች ነን። ስለዚህ ክፉ ደግ ብዙ ያሳለፍ ሰዎች ነን። ነገሮችን በአጭር እንቋጫቸው እንጂ መሰዳደቡ የሆነ ሶሉሽን የሚያምጣ ነገር አይደለም። ስለዚህ ለሁለታቸው የሚቀርታ ነገሩን እንቋጫው፣ ቤተሰብም ይረጋጋ። አሁን እዛ እየተረባበሹ ነው። ቆይ ፋይሰል፣ አሁን አንተ ባልከው ነው እኔም የምፈልገው ያንን ነው። ገባ። ምንም የማያውቁ ቤተሰቦች መበጣበጥ የለባቸውም። ስለዚህ ትላልቅ ሰዎች ይግቡና ይህንን ነገር ሶሉሽን ይፍጠሩበት። አሁን ደውዬ ነው ደው ያለው የዲቦራም ቤተሰቦች ጋር ደው ያለው የነ ቤተሰብ ጋር ደው አለው እና በቃ እነሱ ሰላም ፈጥረዋል። እነሱ ሰላም ፈጥረዋል። እነዚህም ደግሞ ሰላም መፍጠር ነው። ስለዚህ ለሁለቱ እነዛ ኦልሬዲ ሰላም ፈጥረዋል። ዲቦ በቃ ይሄ ነገር አሁን ዲቦራ በቀጣ ለምን ይቅርታ አይልም? ለምን ማይሰልዬ በጣም አከብራለሁ ወንድሜ በጣም አከብረሃለሁ መረጃው ሲመጣልኝ መረጃው ሲመጣልኝ ቅርታ እጠይቃለሁ። መረጃው እሺ፣ እኔ ላንቺ ይቅርታ ልበል? ይህን ህዝብ እዚህ ጋር አስራ አምስት ምንድነው? አስራ አራት ሺ አምስት መቶ ሰዎች ነው። እና እና እርዳታለን ስለተባለ ነው ቤተሰቦች ሊያርዱ ስለነበር፣ ይቅርታ ችግር የለውም፣ ወንድ ችግር የለውም። እኔ ላንቺ እሺ፣ ይቅርታ ላለችግር የለው ችግር ይቅርታ ዲቦራስም ቤዚ ከታቻ ሳምሪ በዲቦራ ስም ዲቦራ ያጠፋችሁ ጥፋት አለ ብላችሁ የምታምኑት በኔም በፋይሰልም በአስራ አራት ሺህ ሶማል ደግሞቦራተተጋደቡ ስትፈልጉ ዲቦ ሚዩት አድርጊ። ምን መረጃ የለም ቤተሰብ ጋር ደግሞ የደረሰው እንዲያለች ተብለች ነው። መረጃ በሌለው ወሬ ገባሽ ዲቦ አንቺ ስላልነበርሽበት ነገር ከወንድሞ ፋይሰል ወንድሞቿን በውስጥ ደውሎ ያገናኝሻል። ከነሱ ጋር ትነጋገርያለሽ ከላስ እንዳላልሽ ማለት ነው። መረጃ አምጡ ብለን አስራ አራት ሺህ ሰዎች ብሎ መረጃ የላቸውም መረጃ አንኩሻአለን። እናትሽ የተዋረደችበትን የተሰደበችበትን መረጃ መጣሽ መረጃ አምጪ አልኳ ሳምሪ መረጃ የላትም። ሶ ስለዚህ በውሸት የተነገራቸው ቤተሰቦቿን ፋይሰል ደውሎ አንቺ ደውለሽ ትነጋገርያለሽ ከተከበሩት ቤተሰቦቻቸው ጋር ከላስ ዲቦ ከሷ ጋር በህግ ሂጂ ከፈለግሽ ያለው ነገር ይሄ ነው። የሚሆነው አላስፈላጊ ችግር ውስጥ ገብተው ነበር። እዛ ራሱ ቢሮ ትመጪና እናወራለን። ችግር የለውም። ያው ጎረቤት አይደል ያለ ነው። አጠገብ ላጠገብ እኮ ነው ያለነው። ስለዚህ ችግር የለውም አንደኛ፣ ዲቦራ እስቲ በእናታችሁ ከሰጣችሁ እንደና ጊፍ ትስጡኝ። እዛ ዲቦራ አልነበረችም፣ ላይ ላይ ቤቷን ከፍተህ ጨዋታ ላይ አይ፣ ስለዚህ ይቅርታ። ምንም ችግር የለውም እኮ እኔ ይቅርታ አልኩኝ። እኔ ይቅርታ ነው። በዛ መጠን ቤተሰቦችን ከፍ ዝቅ አድርጋ የተሳደበችው እሷ ናት። ገባክ? እሺ፣ በፍጹም አይደለንም።